ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ የዕለት ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎችን ነግራችኋለሁ። ኢትዮኒስን ሰብስክራይብ በማድረግ አብራችሁ ቆዩ። ከፍተኛ ኢሰባዊ ድርጊት የተፈጸመባት ተማሪ ብርቱካን ተመስገን ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። የፌዴራል ፖሊስ ተበዳዩን በቁጥጥር ስር የዋለ ሲሆን ፕሮግራሙን ያሰራጨውን የኢቢኤስ ቴሌቪዥን ስራውን አቋርጧል። ከሚዲያው ሰራተኞች ውስጥ የታሰሩ ሙራቸው የተረጋገጠ ሲሆን አገዛዙ በደህንነቶች ከዛሬ ጠዋት ጀምሮ ቢሮውን ከባ ፈጽሟል ተብሏል። በዝርዝር ያለን በአማራ ክልል ሳምንት በተሻገረው የፋኖ ኃይሎች ዘመቻ አንድነት የማጥቃት እንቅስቃሴ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉ ታውቋል። የአማራ ፋኖ በጎጃም በሳምንት ጊዜ ውስጥ ሁለተኛውን የአገዛዙ ከፍተኛ ወታደራዊ አዛዥ መገደሉን ያስታወቀ ሲሆን ውጊያውም ዛሬ በተለያዩ አካባቢዎች ቀጥሏል ብሏል። በተያያዘም በጎንደር አብዛኛው ቀጠና በዘመቻ አንድነት አገዛዙ የዘወትር ወታደራዊ ፖለቲካዊና አስተራራዊ ተግባራት መከወል በማይችልበት ደረጃ ላይ ደርሷል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በዚህም ላይ ተጨማሪ ሪፖርት አዘጋጅተናል። ጠቅላይ ሚኒስትር ዐብይ አህመድ ለሚሾሙት ጊዜያዊ ፕሬዚዳንት የትግራይ ዝብጮች እንዲጠቁም ጥሪ ማቅረባቸው አነጋጋሪ ሆኗል። ዐብይ በተዘዋዋሪ አቶ ጌታቸው ረዳን ከስልጣናቸው አንስቻለሁ ያሉ ሲሆን የሚቀበሏቸውን ፕሬዚዳንትና የምሾምላችሁን ደግሞ በኢሜይል አሳውቁ ማለት ለህዝቡ መናገራቸው ነው። አነጋጋሪ ሆነው በዚህም ላይ ተጨማሪ አለን። በኢትዮጵያና በኤርትራ መካከል ያለው ውጥረት ተባብሶ ቀጥሏል። ሁለቱ ሀገራት ጦር ሰራዊቶቻቸውን በድንበር አካባቢዎች ማስፈራቸውን የቀጠሉ ሲሆን የሻቢያ አስተዳደር በቡሬ ግንባር ወጣቶችና ተማሪዎችን አምጥቶ ጉብኝት አካሂዷል ተብሏል። የአብይ አህመድ አገዛዝ ደግሞ በአፋር የኤርትራ ድንበር ሙሉ በሙሉ ምሽግ ቆፍሮ በሰራዊቱን ያሰፈረ ሲሆን በአድግራት ቀጠና ደግሞ ወታደራዊ ውጥረት በርቷል ሲሉ አንድ ጳጳስ ተናግረዋል። ይህንንም በዝርዝር እናያለን። ለትግራይ ክልል ከሌሎች ክልሎች በተለየ ሁኔታ ላለፉት 11 ቀናት ነዳጅ እንዳይጫን መደረብ ተሰምተዋል። በአገዛዙ የተለያዩ ክልሎችም ተመሳይ ውሳኔዎች ተወስነዋል የተባለ ሲሆን ወደ አማራ ክልል የተላከው ነዳጅ እጅግ ዝቅተኛ ነው ተብሏል። ታዲያ በትግራይ ክልል ለምንድነው ነዳጅ ያልተላኩ የሚለው ግን በዝርዝር እንመለከታለን። ተመልካቾቻችን፣ ወደ ዝርዝሩ አልፋለሁም። አብራችሁ ይቆዩ። ከፍተኛ የሰብአዊ ድርጊት የተፈጸመባት የተማሪ ብርቱካን ተመስገን ጉዳይ አነጋጋሪ ሆኖ ቀጥሏል። የፌዴራል ፖሊስ ተበዳውያን በቁጥጥር ስር የዋለ ሲሆን ፕሮግራሙን ያሰራጨውን የኢቢኤስ ቴሌቪዥን ሥራውን አቋርጧል። ከሚዲያው ሰራተኞች ውስጥ የታሰሩ ምራቸው የተረጋገጠ ሲሆን አገዛዙ በደህንነቶች ዛሬ ጠዋት ቢሮውን ከበባ ማድረግ ሰራተኞችን ማገቱም ተሰምተዋል። በሺዎች የሚቆጠሩ ሴቶች በአገዛዙ ኃይልና በመቶዎች የሚቆጠሩ ተማሪዎች ደግሞ በተለያዩ ኃይሎች ከፍተኛ ጥቃት አስተናግደዋል። ባለፉት ሰባት ዓመታት ተማሪዎች ከዩኒቨርሲቲና ከጎዳና ታግተው እየተወሰዱ የደረሱበት አልታወቀም። በአጋጣሚ በህይወት የተረፉትን ትንብርላቸውን የሚናገሩበት አጥተው በከፍተኛ ስቃይ ውስጥ ዝምታን መርጠው ቆይተዋል። ቤተሰቦቻቸው እየጠበቋቸው በወጡበት የቀሩ በርካታ ሴቶችም ናቸው። በዋናነት ደግሞ ይህ በሴቶች ላይ የሚፈጸመው ጥቃት ማንነት ተኮር የሆነ በመሆኑ ከተለያዩ ዩኒቨርሲቲዎች አማራ ተማሪዎች እየተመረጡ ሲታገቱ፣ ሲደፈሩና ሲገደሉ መክረማቸው የዕለት ዜና ሆኖ ነበር። ከሰሞኑ በኢቤስ ቴሌቪዥን ብቅ ያለችው ተበዳይ ባለታሪክ ብርቱካን ተመስገን የሺዎችን እውነት ከተደበቀበት ያወጣችና ትከስታለች። አገዛዙ በዚህ ጉዳይ ላይ ታዲያ የደረሰበትን ወቀሳ ለማስተባበል በተቋማት በኃላፊዎች፣ በአስተኛ ዶክመንቶች፣ በፎቶሾፕ እና በተለያዩ መንገዶች ለማስተባበል ደፋ ቀና ሲል ሰንብተዋል ዛሬ ጉዳይ የጉዳይ እንደቀጠለ ሲሆን የአገዛዙ ፌዴራል ፖሊስ በቁጥጥር ስር የዋላት ተበዳውያን ወደ ስራ ወርዷል። በዚህም የፌዴራል ፖሊስ ውስጥ ማነት ተኮር ጥቃቶችና ስሮችን በማሳለጥ የሚታወቁት የወንጀል ምርመራ ቢሮም ኮሚሽነር ብርሃኑ አበበና ና ሞሊሳ ተበዳውያን እንዳናገሯን ተሰምቷል። ጉዳዩ ቀጥሎ የፕሮግራሙን የሰራው ሚዲያ ባለቤቶች የዘር ሀረጋቸው ተቆጥሮ በአገዛዙ አክቲቪስቶች ና የሚዲያ ሰዎች እየተወነጀሉ በሚገኙበት በዚህ ሰዓት በዛሬ ሁለት መደበኛ ስራውን አቋርጧል። ኢቤስ በቅርቡ ከገርጂ ወደ መገናኛ እግዚአብሔር የስራ ቦታውን የቀየረ ሲሆን በዚህ ቢሮ የአገዛዙ ደህንነቶች ተገኝተው ለስራ የገቡ ሰራተኞችን ድንገት በመምጣት ከበባ በመፈጸም ሰራተኞቹን ቢሮቸው ውስጥ አግተው እንዳይንቀሳቀሱ አግደዋል። ሰራተኞቹ ቢሮ ውስጥ ለሰዓታት የታገቱ ሲሆን የአየር ላይ ስርጭቱም ለሶስት ሰዓታት ያልተቋረጠ ቆይቷል። የአዲስ ምዕራፍ አዘጋጅ የሆነው ታሪኩ በትላንትና ሁለት በደህንነቶች የታሰረ ሲሆን የድርጅቱ ጥበቃ ሰራተኞችም ስልካቸውን ተነጥቀው ባሉበት እንዲቀመጡ ከተደረጉ 24 ሰዓት አልፏቸዋል። የኢትዮ ኒውስ የመረጃ ምንጮች እንዳስታወቁት በዛሬ ሁለት ጠዋት ለስራ ከተሰማቸው ከታገቱ ከሰዓታት በኋላ ባለቤቱ አቶ አማን ፍሳ ጽዮን መጥተው ከታጋቹ የአገዛዙ ኃይል ጋር መነጋገራቸውን ተከትሎ ቢለቀቁም ስራቸው መስራት ባለመቻላቸው ከቢሮ ወጥተው ተበትነዋል ተብሏል። በዚህ ሁኔታ ውስጥ ያለው ኢቢኤስ በአገዛዙ የሚወሰድበት እርምጃ ከባድ ይሆናል ተብሎ ይጠበቃል። ይህ ሊሆነው ግን ታዲያ የለምን የልጅቷን ታሪክ ለአለም ህዝብ አሰራጫችሁ በሚል የአፈና ሰንሰለቱና የጥቃት ሰንሰለቱን ለማስቀጠል የፈለገው አገዛዙ ካፈርኩ አይመልሰ ማለት ነው። በሌላ በኩል ጉዳዩን በተመለከተ የፖለቲካ ፓርቲዎች እና የፋኑ አደረጃጀቶች እያወገዙት ይገኛል። እናት ፓርቲ፣ መያድ ኢህአፓ ና የአማራ ጊዮና ንቅናቄ የተሰኙ ሶስት ፓርቲዎች ዛሬ ባወጡት መግለጫ ብርቱካን ላይ የደረሰው ግፍ በአጠቃላይ ኢትዮጵያውያን ውስጥ ለተፈጸሙ መዋቅራዊ ና ሥርዓታዊ በደሎች ማሳያ ተደርጎ የሚወሰድ እንጂ ብቸኛው አይደለም በማለት ገልጸዋል። ፓርቲዎቹ በልጅቷ ላይ የቅርብ ክትትል እናደርጋለን ያሉ ሲሆን መንግስት ለችግሩ እቅና ሰጥቶ ወደ መፍትሄው ሊሄድ ይገባል ያሉ ሲሆን አሁንም እገታው ቀጥሏል ማለት ከሰሞኑ በሰላሌ ከአዲስ አበባ ወደ ጉጃ መስመር ጉዞ ላይ ያሉ የተጠለፉ አንድ አንድ መቶ ሰዎችን ይጠቅሳሉ። ይህ በእንዲህ እንዳለ ታዲያ የአማራ ፋኖ አደራጅቶች ጉዳዩን በተመለከተ አስተያየታቸውን እያጋሩ ይገኛል። የአማራ ፋኖ በሸዋ የሴቶች ጉዳይ በሰጠው መግለጫ በብርቱካል ላይ የተፈጸመው ኢሰብኣዊ ተግባር ያወገዘ ሲሆን አገዛዙ የሴቶችን መደፈር የሚያበረታታ ነው ማለት የጠቅላይ ሚኒስትሩ ንግግር ጠቅሷል። የስርዓቱ ተበዳይ በዋናነት በሴቶች ላይ የሚፈጸም በደል ነው የሚለው ይህ መግለጫ አሁን ላይ የፋኖ ኃይሎች የሚያደርጉት ትግል መነሻም ዋናው ይህ ነው ይላል። ዓለም የፍትህ ቀን ብታከብር አባታችን አጼ ዘርዓ ያዕቆብ ለፍትህ ሲሉ የገዛ ልጃቸውን በጋራ ድንቁ ተራራ ላይ ፈርደውበት የተሰቀለበትን ቀን ሰይማ ታከብር ነበር። እኛ የፍትህ አዋቂ የአጼ ዘርዓ ያዕቆብ ልጆች ሆነን ፍትህ ተነፍገን ለዓመታት ኖረናል። ነገር ግን ግብሩን የለቀቅነው እኛው ነን። ሀገር መርተው ሀገር ሰርተው ያስረከቡንን ሀገር እንደዋዛ ተመልክተን ዋጋ ከፍለንባታል። አማራ ወደ ነበረበት ግብሩ እንዲመለስና የአማራ ህዝብ ላይ እየደረሰ ላለው ዘርፈ ብዙ መከራ፣ ስቃይ፣ ግድያና መፈናቀል እንዲቆም የህዝብ ልጅ የሆነው ፋኖ ወደ ፖለቲካ የትጥቅ ትግል ገብቷል። በዚህ ህልውና ትግል ውስጥ እኛ ሴቶች አስተዋጽኦአችን የጎላ ነው። የወራሪው ዐብይ አህመድ አስተዳደር ህግ ወጥ በሆነ መንገድ የታጠቁ አካላትን ከኦሮሚያ ክልል አስተዳደር ጋር በመሆን በመደራጀት በክልሉ ያሉ ህፃናትን ሲያስገድል እናቶችን በእሳት ሲያቃጥል፣ እርጉዝ ሴቶች የአማራ ልጆች በኦሮሚያ ምድር አይወለዱም በማለት ሸል ቀዶ ሲያወጣ፣ እንዲሁም ወጣት የዩኒቨርሲቲ ተማሪዎች እየታገቱ እየተደፈሩ በየጫካው እንዲቀሩና በአውሬ እንዲበሉ ያደረገ ስርዓት ነው። በ2013 ዓ.ም በደምቢ ዶሎ ዩኒቨርሲቲ ሀያ ተማሪዎች በፋሽስቱ ዐብይ አህመድ ቅጥረኛ ታጣቂዎች ታግተው አገዛዙ በብርቱካን ተምስክል ላይ እየፈጸመውን በደል በተመለከተ ሀሰተኛ አድርጎ ለማቅረብ አሁንም ከፍተኛ ካድሬያዊ ርብርብ እያደረገ የሚገኝ ሲሆን በኢቤስ ቴሌቪዥንና በሰራተኞች ላይ ያለው ጫናም በርትቷል ነው የተባለው። በአማራ ክልል ሳምንት በተሻገረው የፋኖ ኃይሎች ዘመቻ አንድነት የማጥቃት እንቅስቃሴ ከፍተኛ ሰብዓዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉ ተሰማ። የአማራ ፋኖ በጎጃም በሳምንት ጊዜ ውስጥ ሁለተኛውን የአገዛዙ ከፍተኛ ወታደራዊ አዛዥ መግደሉን ሲያስታወቀ ሲሆን ውጊያው ዛሬም በተለያዩ አካባቢዎች ቀጥሏል ብሏል። በተያያዘም በጎንደር አብዛኛው ቀጠና በዘመቻ አንድነት አገዛዙ የዘወትር ወታደራዊ ፖለቲካና አስተራራዊ ተግባራት መከወን በማይችልበት ደረጃ ላይ ደርሷል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በክልሉ በፋኖ ኃይሎች የታወጀው መቻ አንድነት ስምንተኛ ቀኑ የያዘ ሲሆን ዛሬም በአገዛዝ ጦርና ፋኖ መካከል የሚደረገው ውጊያ በተለያዩ አካባቢዎች ቀጥሏል። የፋኖ ኃይሎች በተለያዩ ግንባሮች ከፍተኛ ድል እያስመዘገቡ ቀጥለናል ሲሉ ነው እያስታወቁ የሚገኙት። በምስራቅ ጎጃም ዞን ማሻከል ወረዳ አማኑኤል ከተማ በሚገኘው የአገዛዝ ጦር ላይ የፋኖ ኃይሎች ከባድ ጥቃት ማረሳቸውን የኢትዮኒስ የመረጃ ምንጮች ተናግረዋል። ሁለቱ የፋኖ ብርጌዶች በመቀናጀት የተፈጸሙት በተባለው በዚህ የማጥቃት እንቅስቃሴ ከፍተኛ ሰብዓዊና ቁሳዊ ጉዳት ደርሷል ሲሉ የከተማዋ ነዋሪ ተናግረዋል። አማራ ፋኖ በጎጃም በኩሉ በአማኑኤል ከተማ ለስድስት ተከታታይ ሰዓታት በተደረገው ውጊያ ሰማንያ ያህል አገዛዝ ወታደሮች ሲገደሉ ከሀያ በላይ የሚሆኑት ደግሞ ቆስለዋል፣ ሲል አስታውቋል። በተጨማሪም በርካታ የአገዛዝ ጦር አባላት ተማርከዋል፣ የጦር መሳሪያዎቻቸውን ቢዘናል ሲል ነው ተቋሙ ያስታወቀው። በተያያዘም በጎንጅን ቆለላ ወረዳ ዋሸራ ከተማ ከአርባ በላይ የጦር አባላት ላይ የሞትና የአካል ጉዳት ያረሰ ውጊያ መደረጉን የአማራ ፋኖ በጎጃም አክሎ ገልጿል። በተመሳሳይ በጃው ወረዳ ፈንዲቃ ከተማ ሁለት አመራሮች ሲገደሉ ምስራቅ ጎጃም ዞን ከደብረ ወርቅ ከተማ በቅርብ ርቀት ላይ ደግሞ የሚኒሻ ስልጠና ሲወስዱ የነበሩ 11 አባላት እስከ መሳሪያቸው ፋኖ ኃይሎች ማረካቸው ተሰምቷል። ጭንባና ዝህብስት አሹዳ አካባቢ ከባድ ውጊያ መደረጉ መዘገባቸው የሚታወቅ ሲሆን በውጊያ አገዛዙ ጦር የ99ኛ ክፍለ ጦር አዛዥ የነበረው ኮርኔል ኮርኔል አባይ ነው አሹዳ የተባለ አካባቢ በተፈጸመ ጥቃት መገደሉን የአማራ ፋኖ በጎጃ መወቁልኝ ብሏል። በተጨማሪም በቦታው አብሮ የነበረው የክፍለ ጦር አመራር መቶ አለቃ ብቴ በጥቃቱ ተገድሏል የተባለው በዚህ በጎጃም ቀጠና በትላንትናው እለት መጋቢት 16 2017 ዓም ከምራዊ ከተማ ቅርብ ርቀት በሚገኘው በተለምዶ እንጨት ተራ ተብሎ በሚጠራ አካባቢ ከባህር ዳር ወደ ዳንግላ ሲንቀሳቀስ በነበረ ያገዛዙ ጦር ላይ የፋኖ ኃይሎች በፈጸሙት የደፍጣ ጥቃት ከፍተኛ ሰብዊ ጉዳት መድረሱም ታውቋል። በተያያዘም በባህር ዳር ዙሪያ ከተማ አቡነ አራ አካባቢ ውጊያ እንደነበር የቲዩኒስ የመረጃ ምንጮች ጨምሮ ተናግረዋል። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች ትላንትናና ዛሬ ውጊያ እንደቀጠለ ታውቋል። በዚህም በማካከላዊ ጎንደር ዞን በለሳ ሮቢት አካባቢ፣ በሰሜን ጎንደር ዞን ወገራ ገደብዬና ወርቅደም አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበበት ውጊያ መደረጉ ነው የአማራ ፋኖ አንድነት በጎንደር ያስታወቀው። ዛሬ በሰሜን ጎንደር ዞን ዋና ከተማ ደባርቅ የአገዛዙ ሰዎች ድምጽ ማጉያ በመያዝ በከተማዋ ውስጥ እየተዘዋወሩ መሰብሰብ አይቻልም፣ ሞተር ሳይክል ማሽከርከር አይቻልም፣ ህጋዊ ቢሆንም በልዩ ሁኔታ ከተፈቀደለት ውጭ የጦር መሳሪያ ይዞ መገኘት አይቻልም፣ የሚሉና መሰል ማስጠንቂያዎችን እያስተላለፉ እንደሚገኙ የከተማዋ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል።

በደባር ከተማ ዙሪያ የሚገኙ ጥራይና፣ ገደብዬ ሌሎች አካባቢዎችም ከከባድ ውጊያዎች በኋላ በፋኖ ኃይሎች መያዛቸውን ተከትሎ ደባር ከተማ ውጥረት ሰፍኗን የተባለው በጎንደር ቀጠና በአብዛኛው በዘመቻ አንድነት የፋኖ የማጥቃት እንቅስቃሴ ምክንያት አገዛዙ ይዟቸው የሚገኙ ጥቂት አካባቢዎች እንኳን የዘወትር ወታደራዊ ፖለቲካዊና አስተራራዊ ተግባራትን መከወን በማይችልበት ደረጃ አድርሷል ሲል አደራጅቱም አስታውቋል። በተመሳይ በሰሜን ወሎ ዞን መቄት ወረዳ ከፍተኛ ጉዳት ያስከተለ ጥቃት በፋኖ ኃይሎች ተፈጽሟል ሲሉ ነዋሪ ሌሎች ይስተናግረዋል። በወረዳው ገረገራና ፍላቂት አካባቢ አፄ ውሃ አካባቢ በሁለት ተሽከርካሪዎች ከወሎ ወደ ደቡብ ጎንደር ሲጓዙ በነበሩ የአገዛዙ የአድማብተና ፖሊስ አባላት ላይ የፋኖ ኃይሎች የፈጸሙት የደፍታ ጥቃት ከባድ ጉዳት ደርሷል ሲሉ ነው ነዋሪዎች የተናገሩት። ትላንት ምሽት በተፈጸመው በዚህ ጥቃት በሁለት ተሽከርካሪዎች ሲጓዙ ከነበሩ የአድማብተና ፖሊስ አባላት ከጥቃቱ የተረፍ የለም ሲሉ ያስታወቁት ደግሞ የፋኖ ኃይሎች ናቸው። የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ የአማራ ፋኖ አንድነት በጎንደር በጋራ ያወጁት ዘመቻ አንድነት ለስምንተኛ ቀን በተለያዩ የክልሉ አካባቢዎች ጥናክሮ መቀጠሉ የታወቀው ከፍተኛ የፋኖ ኃይሎች የማጥቃት እንቅስቃሴ በቀጠለበት በዚህ ወቅት አገዛዙ በበኩሉ በብርሸለቆ ወታደራዊ ማሰልጠኛ ውስጥ የሚገኙ የአድማ ብተናና መደበኛ ፖሊስ ሰልጣኝ አባላትን ደጋግሞ ፎቶ በሚዲያዎቹ እያሳየ ይገኛል። የብልጽግናው ጠቅላይ ሚኒስትር ዐብይ አህመድ ለሚሾሙት የጊዜያዊ አስተዳደር ፕሬዚዳንት የትግራይ ሕዝብ በኢሜይል እጩዎችን ጠቁሙኝ አሉ። ዐብይ በተዘዋሪ አቶ ጌታቸው ረዳ ከስልጣን መነሳታቸውን አስታውቀዋል። ጠቅላይ ሚኒስትር ዐብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዚዳንት የክልሉ ሕዝብ እጮች እንዲጠቁም ዛሬ ረቡ መጋቢት 17/2017 ዓ ም በኤክስ ገጻቸው ጥሪ አቅርበዋል። ጠቅላይ ሚኒስትሩ የሁለት ዓመት ቆይታ የተጠናቀውን የትግራይ ክልል ጊዜያዊ አስተዳደር ለቀጣይ አንድ ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማ ማብራሪያ ከሰጡ በኋላ ነው ይህንን የፕሬዚዳንት እጩ ጥቆማ ጥሪ በትግርኛ ቋንቋ ያስተላለፉት። ዐብይ በዚህ ጽፋቸው በተዘዋሪ አቶ ጌታቸው ረዳ የፕሬዝዳንትነት ጊዜ ያበቃ መሆኑና በነ ዶክተር ደብረጽዮን በኩል የቀረቡት ሌተራል ጀነራል ታደሰ ወረደን ያልተቀበሉ መሆኑን አስታውቀዋል። ዐብይ በዚህ የሚል ምርጫ መራጩና ተመራጩን ያለዩበት የእድሜ ገደብ የሌለውን ቀነ ገደብ ያልተቀመጠለት ተወዳዳሪዎችን ማንና እንደሆነ ለምን እንደሚወዳደር ያልተገለጸበት ከዛም አልፎ የምርጫ ውጤት የሚገለጽበትና ደረጃው የሚገመገምበትን ሁኔታ ያልገለጸ የግለሰብ ፍላጎትን መሰረት ያደረገ ኢሜይል ነው ይወቁልኝ በማለትና በዚህ ጠቁኙ ማለት ይፋ ያደረጉትም። ታዲያ ጠቅላይ ሚኒስትሩ እንደዚህ አይነት ነገሮችን ሲያደርጉ ይህ የመጀመሪያቸው ቢሆንም በኢሜይል የሚመረጠው የ ትግራይ ክልል ጊዜያዊ ፕሬዝዳንት ግን ማን ይሆናል የሚለው አነጋጋሪ ሆኗል። ራሳቸው መራጭ፣ ተመራጭ፣ አስመራጭ፣ ጠቋሚ ሆነው ራሳቸውን የመረጡት ዐብይ አህመድ አሁን ደግሞ ለአንድ ክልል ፕሬዚዳንት በኢሜይል መልክ ጠቁሙኝ በማለት የወሰኑ መሆናቸው ብዙዎችን አስገርሟል። በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ ከዚህ በፊት የተናገሩት ዐብይ በቅርቡ የፌዴራል መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ ፕሬዚዳንት አቶ ጌታቸው ረዳ ከስልጣን ስለመነሳታቸው በግልጽ ግን ያሉት ነገር የለም። ዐብይ ለጮ ጥቆማ ያቀርቧቸው ስፍርቶች የጊዜያዊ አስተዳደርን ተግባራት በብቃት የሚወጡና የክልሉን ሰላምና የደህንነት ማረጋገጥ ይችላሉ ብለው የምታምኗቸው እጮች ከማለት ውጭም ምንም የጠቀሱት ነገር የለም። ታዲያቢ ከዛሬ ጀምሮ በጠቅላይ ሚኒስትር ጽሕፈት ቤት ኢሜይል በመላክ መጠቆም እንደሚቻል ጠቅሰዋል። የትግራይ አስተዳደር ፕሬዚዳንት ጥቆማ ጥሪ በሚል ርዕስ በማህበራዊ ገጻቸው ላይ የወጣው ጥሪ ጥቆማውን ለምን ያህል ጊዜ እንደሚቆይ ግን ያሳወቀው ነገር የለም። ለሁለት ዓመታት የዘለቀው ደም አፋሳሽ ጦርነት የቋጭ የፕሪቶሪያ ግጭትን በዘላቂነት የማስቆም ስምምነት መሰረት የትግራይ ክልል ጊዜ ማቋቋም የሚታወቅ ነው። ታዲያ የተቋቁሙ የነበረው አስተዳደር በውት መካከል የተፈጠረው ልዩነት መሰረት ተደርጎ ከፍተኛ አደጋ የገጠሙ ቢሆንም ዐብይ አህመድ ግን ሁለት ዓመት ሞልታን በዚህም አብቅቷል፣ እንደ አዲስ እንመርጣለን ማለታቸው ይታወቃል። በእርግጥ ሀሳቡን አቶ ጌታቸው ረዳ በአዲስ አበባም በመግለጫቸው ሲናገሩ ተደምጧል። ጠቅላይ ሚኒስትሩ በቀጣይ ክልሉን የሚያስተዳሩት ሰመስተራሩ ሹመት በተመለከተ በደንቡና በስምምነቱ መሰረት ከዋት ጋር ምክክር አድርገው እንደሆነ የጠቀሱት ጉዳይም የለም። የፕሪቶሪያው ስምምነት ሌላኛው ተፈራራሚ ህዋት በጉዳይ ላይ እስካሁን አስተያየቱን አልሰጠም። አብይ ግን በዚህ ጥሪያቸው የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ባደረገው አዋጅ መሰረት የሁለት ዓመት ቆይታ የጊዜው የተጠናቀቀ መሆኑን አስታውሰው ተጨባጭ ምክንያት ካለ የጊዜያዊ አስተዳደሩ ሊራዘም እንደሚችል አስፍረው ነበር። በዚህም መሰረት የትግራይ ጊዜያዊ አስተዳደር ለሚቀጥሉት አንድ ዓመት እንደሚቀጥል ነው ያስታወቁትም። ጠቅላይ ሚኒስትሩ የጠቀሱት በፌዴራል መንግስት ክልል ጣልቃ በሚገባበት ስርዓትን መደንገግ የወጣውን አዋጅ 359 እዝባር 1995 ሲሆን፣ ይህም ጊዜያዊ አስተዳደሩ በክሉ የሚቆየው ለሁለት ዓመት ባልበለጠ ጊዜ ነው። ሆኖም እንዳስፈላጊ ተደራጊ ሆነ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከስድስት ወራት ላልበለጠ ጊዜ ለማራዘም ይችላል ሲል የሚያትት ነው። ዐብይ የትግራይ ጊዜያዊ አስተዳደር ስራውን በሁለት ዓመታት ውስጥ አጠናቆ ኃላፊነቱን በሕዝብ ለተመረጠው መንግስት ማስረከብ እንደነበረበት ሲናገሩም፣ አሁን ላይ ግን ጊዜያዊ አስተዳደሩ ቁልፍ ተግባራቶችን በወቅቱ ማከናወን እንዳልቻለ ገልጸዋል። ታዲያ ጠቅላይ ሚኒስትሩ ከነዚህ መካከል ለምርጫ ሁኔታዎችን ማመቻቸት አንዱ ነበር፣ ግን አልተከናወነም ሲሉ ወቅሰዋል። በዚህ ምክንያት የህግ ማሻሻያ በማድረግ የጊዜያዊ አስተዳደሩን የስልጣን ጊዜ በአንድ ዓመት ማራዘም አስፈላጊ ሆኖ አግኝቸዋለሁ ማለት የመንግስታቸውን አቋም ገልጸዋል። መሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜ አስተራሪ ስልጣን ዘመን በማራዘም ላይ እንዳለ በዚሁ ጥሪያቸው የገለጹ ሲሆን ከፕሬዚዳንቱ ጋር ተያይዞ አዲስ ጊዜ አስተዳደር ፕሬዚዳንት መሾም አስፈላጊ ነው ይላሉ። የቆይታ ጊዜ የተጠናቀቀውን የጊዜ አስተራሩን በተመለከተ ዐብይ በቅርቡ በፓርላማ ባደረጉት ማብራሪያቸው ለማስቀጠል አስፈላጊ የህግ ማሻሻያዎች ይከናወናሉ ሲል ተናግረው ነበር። ታዲያ ጠቅላይ ሚኒስትሩ በኢሜይል ጥቆማ ስጡኝ በማለት መናገራቸው ብዙዎች እያነጋገረ ሲሆን በህወሓት በኩልም ሆነ በትግራይ ኃይሎች በኩል በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። በኢትዮጵያና በኤርትራ መካከል ያለው ውጥረት ተባብሶ ቀጥሏል። ሁለቱ ሀገራት ጦር ሰራዊቶቻቸውን በድንበር አካባቢ ማስፈራቸው የቀጠለ ሲሆን የሻዕቢያ አስተዳደር በቡሬ ግንባር ወጣቶችና ተማሪዎችን አምጥቶ አካባቢውን ማስጎብኘቱም ተሰምተዋል። የአብይ አህመድ አገዛዝ ደግሞ በአፋር የኤርትራ ድንበር ሙሉ በሙሉ ኃይሉን በምሽግ ውስጥ ያሰፈረ ሲሆን፣ በአደግራት ቀጠና ደግሞ ውጥረት ነግሷል ሲሉ አንድ ጳጳስ ተናግረዋል። በኢትዮጵያና በኤርትራ መካከል ያለው ወታደራዊ ውጥረት ተባብሶ ቀጥሏል። ሁለቱ ኃይሎች ወታደራዊ ኃይላቸውን በተለያዩ ግንባሮች ለውጊያ ዝግጁ አድርገው በምሽግ ሰዓት አስቀምጠዋል። የአብይ አህመድ ኃይል በተለይም በአፋርና የቡሬ እንዲሁም ሌሎች አዋሳኝ አካባቢዎች እስከ ትላንት ድረስ ምሽግ እየሰሩ ቦታዎች ማያዝ ቀጥለዋል። የኤርትራ ኃይሎች ቦታቸውን ይዘው ለውጊያ ዝግጁ ከሆኑ የሰነባበት ሲሆን፣ ወጣቶች ተማሪዎች ደግሞ አካባቢዎችን እየጎበኙ ይገኛሉ። በተለያዩ ዓለም አቀፍ ተቋማትና ሚዲያዎችም ጉዳዩ እየተዘገበ ይገኛል። በተለይም በቡሬ ግንባር እስከ አሰብ ያለውን ቦታ የኢሳያስ አፈወርቅ አስተራር ወጣቶችን በማምጣት እያስጎበኘ ሲሆን ዋና ዓላማውም ለብሔራዊ ስሜት እንዲነሳሱ ማስቻል ነው ተብሏል። የ የዚህ ፕሮጀክት አካል የሆኑ ወደ 600 ያህል ተማሪዎች ታሪካዊ ሲሉ የጠሯቸውን ቦታዎች መጎብኘታቸውን የኤርትራ ማስታወቂያ ሚኒስቴር መወቁል ብሏል። ሚኒስትሩ ዛሬ እንዳስታወቁት ይህን ጉብኝት ያደረጉት በአሰብ የሚገኘው የወልዳ ወልደ ማርያም ሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው ተብሏል። ይህ ጉብኝት ቡሬ አካባቢ ማዕከል ያደረገ ጭምር ነው የተባለ ሲሆን ቡሬ በህወት የኢትዮጵያ ኢህአዴግ መንግስት ሶስት ጊዜ ጥቃት ሰንዝሮ በኤርትራ መከላከያ ሰራዊት የተመከተበት ቦታ ነው ይላሉ ሚኒስትሩ። በዚህ ስፍራ ላይ ስለተካሄደው ጦርነት ለተማሪዎች ማብራሪያ እንደተሰጣቸውም ተሰምተዋል። ማብራሪያውን የሰጡት ኮሎኔል ሚካኤል ተክለሰንበት የተባሉ ሰው ሲሆኑ በወቅቱ ለተማሪዎች ሲናገሩ የጠላት ኃይል በሁሉም የጦር ግንባሮች ወራ ለመፈጸም የመጣ ቢሆንም በኤርትራ ኃይሎች ጀግነት ሉዓላዊ ግዛታችን ለማስጠበቅ ችለናል ማለታቸውም የማስታወቂያ ሚኒስትሩ አናግረዋል። ሚኒስትሩ ጨምረውም በቡሬ ግንባርም በኤሮፓውያን አቆጣጠር ከጁን 3 እስከ 12200 ዓም ባለው ጊዜ ውስጥ በህዋት የሚመራው መንግስት ተከታታይ ጦርነት የከፈተው አሰብን ወደብን ለመቆጣጠር ማሰብ ነበር ይላሉ። በጦርነት ታዲያ 4125 ወታደሮች ተገድለው 110 ቆስለው ሰባት ታንኮች ወድመዋል ማለትም ለወጣቶቹ አብራርተዋል። ይህን የሚያደርገው የሻቢያ መንግስት አሁን ከዐብይ አህመድ የተቃጣበትን ወራ ለመመከት ወጣቶችን ለማነሳሳት ነው ተብሏል። ይህ በእንዲህ እንዳለ በአዲግራት አቅጣጫም የጦርነቱ ጫና ከፍሏን ተብሏል። በኢትዮጵያ ካቶሊክ ቤተክርስቲያን የአዲግራት ሀገረ ስብከት ሊቀጳጳስ የሆኑት አቡነ ተስፋ ስላሴ መድኅን በክልላችን ከፍተኛ ውጥረት ነግሷል ሲሉ ተደምጠዋል። አቡነ ተስፋ ስላሴ ካቶሊክ ዜና ማሰራጫ ለሆነው ፊደስ በሰጡት መግለጫ በኢትዮጵያና በኤርትራ መካከል ፍጥጫ አለ ይላሉ። ሀገሪቱ ሌላ ደም አፋሳሽ ጦርነት ውስጥ ልትገባ ትችላለች ብለዋል። ኢትዮጵያን ማለታቸው ነው። ጨምሮም በአሁኑ ወቅት በትግራይ ውስጥ ያለው የፖለቲካ ጥሩ አይደለም። በሕወሓት አመራሮች መካከል ከተፈጠረው መከፋፈ ከፍሎ ተጨማሪ ዩኤስኤድ እርዳታ ማቋረጡ በሚሊዮን የሚቆጠሩ ሰዎች ላይ ተጽዕኖ እያሳደረ ሆኗል፣ በማለት የተናገሩት አባ ተስፋ ስላሴ በዩኤስኤድ ድጋፍ ተዳደሩ የነበሩ የእርዳታ ድርጅቶች የሃይማኖት ተቋማትና የመንግስት ኤጀንሲዎች መውጫ የሌለው ቅርቃ ውስጥ ገብተዋል ይላሉ። ታዲያ ከዚህም በተጨማሪ በአካባቢው አሁን ላይ የጦርነት ድባብ መኖሩ እጅግ አስፈሪ ሆነዋል ብለዋ። አባት ስፍ ስላሴ እንዳሉት ከሆነ አሁን በቤተ ክርስቲያናቸው እየሰጡ ያለው እርዳታ እያከናወኑ ያሉ ከግለሰቦች በሚገኝ መዋጮ ብቻ ነው ብለዋ። በዚህ ሁኔታ ጦርነት ከተቀሰቀሰ ሰብአዊ ጉዳቱ ከፍተኛ ይሆናል በማለት መናገራቸው ተዘግቧል። ወደ ትግራይ ክልል ከሌሎች ክልሎች በተለየ ሁኔታ ላለፉት 11 ቀናት ነዳጅ እንዳይጫን መደረጉ ተሰምተዋል። የትግራይ ክልል ንግድና ኤክስፖርት ቢሮ ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ይፋ አድርገዋል። የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራው የነዳጅ ስርጭት መረጃ የነዳጅ አቅርቦት ሙሉ ለሙሉ የቆመው በትግራይ ክልል ብቻ እንደሆነ እንደሚያመለክት በቢሮ የሸማቹ ጥበቃ ዳይሬክተር አቶ ካሳሁን ክንድያ ተናግረዋል። የትግራይ ክልል ንግድና ኤክስፖርት ቢሮ ከትላንት በስቲያ ሰኞ መጋቢት 2015-2017 ዓ ም የነዳጅ አቅርቦትን ለሚመለከት የፌዴራል መንግስት ተቋማት በጻፈው ደብዳቤ ወደ ክልሉ የሚላከው ነዳጅ ላይ የተደረገው ክልከላ አሁንም መቀጠሉን አስታውቆ ነበር። ለንግድና ቀጣናዊ ትስስር ሚኒስቴር፣ የነዳጅና ኢነርጂ ባለስልጣን እንዲሁም ለነዳጅ አቅርቦት ድርጅት የተጻፈው ደብዳቤ ለመጨረሻ ጊዜ ወደ ክልሉ ነዳጅ የገባው መጋቢት 6 2017 ዓ ም ነው ይላል። ከጥር ወር ጀምሮ ወደ ክልሉ የሚገባው የነዳጅ መጠን በእጅጉ መቀነሱን በደብዳቤ አስታውሰው ቢሮም መጋቢት አራትና አምስት 2017 ዓ ም ለሚ ለክልሉ የሚቀርበው ነዳጅ ሁለት የነዳጅ ጭነት መኪና መውረዱን ገልጿል። ይባስ ብሎ ከመጋቢ ስድስት 2017 ጀምሮ ወደ ትግራይ የተጫነ ነዳጅ አለመኖሩ ችግሩ እንዲቀጥልና እንዲወሳሰብ አድርጎታ ይላል። ለትግራይ ክልል የሚቀርበው ነዳጅ በተመለከተ በተደጋጋሚ ጥያቄ መቅረቡንና ተደጋጋሚ ውይይቶች መካሄዳቸውን የሚያስረዳ ደብዳቤው ወደ ትግራይ ነዳጅ እንዲጫን እንደተፈቀደ በቃል ተነግሮን ተስፋ አድርገን ብንቆይም እስካሁን ችግሩ ሳይፍታ ወደ ትግራይ የሚላከው ነዳጅ ክልከላ አሁንም ቀጥሏል ሲል ችግሩን አለመፈታቱን ይገልጻል። በቢሮ የሸማ ግማሹ ጥበቃ ዳይሬክተር የሆኑት አቶ ካሳሁን ከመጋቢት ስድስት ጀምሮ አንዳችም ነዳጅ ወደ ክልሉ አልመጣም ባይ ናቸው። የመቀለ ከተማ ነዳጅ ማደያዎች ማህበር ሊቀመንበር አቶ ኪሮስ አባይ በተመሳ የከተማዋ በስራዋ ላይ ያሉ 13 ማደያዎች ለመጨረሻ ጊዜ ነዳጅ ያገኙት ከሁለት ሳምንት በፊት ብቻ ነው ይላሉ። አቶ ኪሮስ በባለበትነት የሚያስተዳድሩት ነዳጅ ማደያ የመጨረሻ ነዳጅ አቅርቦት ያገኘው የካቲት 24 ላይ ነው። አቶ ኪሮስ ከዚህ ቀደም በነበረው አሰራር ማደያዎች የሚፈልጉትን የነዳጅ መጠን በግልጽ ለነዳጅ አቅራቢ ኩባንያዎች ገንዘብ እንደሚከፍሉና እንደሚጫንላቸው አስረድ ተዘጋጅቷ ታዲያ እንዲጫንልን ብለን ጠይቀን ገንዘብ ከፍለም የከፈልነው ገንዘብ ምዛው እንደቆመ ነው በማለት ያለውን ሁኔታ ያስረዳሉ። ወደ ትግራይ ክልል ነዳጅ ለመጫን ሁሉንም ሂደት ጨርሰው ጅቡቲ የቆሙ ተሽከርካሪዎች ብዛት ሀያ ሁለት እንደሆነ የክልሉ ቢሮ አስታውቋል። ነዳጅ አቅራቢ ኩባንያዎች ተሽከርካሪዎቹ ጭነው ላለመነሳታቸው የሚሰጡት ምክንያት ነዳጅ አቅራቢ ድርጅቶች ቆዩ እያሉን ነው የሚል እንደሆነ አቶ ኪሮስ ይገልጻሉ። ቢቢሲ ተሽከርካሪዎች ወደ ትግራይ ክልል ነዳጅ እየጫኑ ያልሆነበት ምክንያት ለመርዳት ያነጋገራቸው ሶስት የነዳጅ አቅራቢ ኩባንያ ተወካዮች ግን ጉዳዩ የሚመለከተው መንግስት ነው ይላሉ። የሸማቾች ጥበቃ ዳይሬክተር አቶ ካሳው እንደሚናገሩት በጅቡቲ የሚገኙ ተሽከርካሪዎች ነዳጅ ጭነው ለመንቀሳቀስ ስለሚቀርቡት ጥያቄ የሚሰጣቸው ምላሽ አትገቡም፣ አልተፈቀደም፣ ጀምሮ አልተባለም የሚል ነው። በዚህም ታዲያ በትግራይ ክልል የሚገኘው ነዳጅ ላይ ያለውን ችግር ከፌዴራል መንግስት ተቋማት ጋር ለመነጋገር ባለፉት ሁለት ሳምንታት አዲስ አበባ የሚገኙ አቶ ካሳውን ወደ ትግራይ ክልል ነዳጅ መግባት ስለቆመበት ምክንያት በቂ ምላሽ አላገኙም ብለዋል። የነዳጅና የኢነርጂ ባለስልጣን ዋና ዳይሬክተር ሳህረላ አብዱላሂም ባለፈው ሳምንት ረቡዕ ለቢቢሲ በሰጡት ምላሽ ወደ ትግራይ ክልል ነዳጅ አለመግባቱ አረጋግጠው፣ ነገር ግን ትግራይ ላይ ብቻ በልዩ ሁኔታ ነዳጅ እንዳይገባ የተደረገበት ነገር የለም፣ በሌሎች አብዛኛው ክልሎችም እንዳይገባ ተደርጓ ይላሉ ዋና ዳይሬክተሯ። በጅቡቲ የሚገኝ የነዳጅ ዲፖ ላይ ባጋጠመ ብልሽት ምክንያት በሀገሪቱ የነዳጅ እጥረት ተከስቷል ባይ ናቸው። ትግራይ ክልል ብቻ ሳይሆን ምንም ነዳጅ ያልገባባቸው ሌሎች ክልሎችም አሉ ይላሉ። ትግራይ ላይ ብቻ ሳይሆን ነዳጅ ምንም ያልገባባቸው ቢሻንጉል ጉምዝ አንዱ ነው። ጋምቤላም እንደ ክልል 47 ሊትር ብቻ ነው የገባው። ትልቁ ክልል አማራ የምንለው ምናልባት ናፍጣ የተወሰነ ተወሰነ አግኝቷ ቤንዚን ግን 25 ብቻ አካባቢ ነው ያገኘው። ማለት ችግሩ አገር አቀፍ እንደሆነ ለማስረዳት ሞክረዋል። የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች የዕለቱ መርጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።